የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የኢንተርፕራይዝና የስራ ዕድል ፈጠራ ቢሮ ኃላፊ እንዲሁም የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦርድ ሰብሳቢ በሆኑት ዶክተር አባዮ ታደሰ የተመራ ልዑክ በይርጋዓለም የተቀናጀ የግብርና ኢንዱስትሪ ፓርክ የልምድ ልውውጥና ጉብኝት አድርጓል። የይርጋዓለም የተቀናጀ የግብርና ኢንዱስትሪ ፓርክ ከምስረታው ጀምሮ በእስካሁኑ ሂደት እያከናወናቸው የመጡ ተግባራትና ያስመዘገባቸውን ውጤቶች በተመለከተም የኢንዱስትሪ ፓርኩ ዋና ስራ አስፈጻሚ አቶ ሀይሎ የተራ ለሉካን ቡድኑ ገለጻ አድርገዋል። በልምድ ልውውጥ መድረኩ ላይ የሲዳማ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦርድ ሰብሳቢና የክልሉ ፕላንና ልማት ቢሮ ኃላፊ ዶክተር አራርሶ ገረመው እንዳሉት ፓርኩ የስራ እድሎችን ከመፍጠር ባለፈ ከውጭ የሚገቡ ምርቶችን በመተካትም ሆነ ምርቶችን ወደ ውጭ በመላክ የውጭ ምንዛሪን እያስገኘ መሆኑን ተናግረዋል። ይህ ፓርክ እድል ነው፣ ለሲዳማ ህዝብም እድል ነው፣ በአጎራባዥ ላሉ ክልሎችም ህዝቦችም እድል ነው። ለአርሶ አደሩም ለአርብቶ አደሩም ትልቅ ወተት ማቀነባበሪያ አለ። ስለዚህ ይህንን ነው ዛሬ የደቡብ ክልል እንግዶቻችን ልምድ እየቀሰሙ ያሉት። በቀጣይ ትልቅ ስራ ይጠብቀናል። ይህን አዌርነስ መስጠት ግንዛቤ ማስጨበጥ ምርት ፋብሪካ ሲገባ ያንሳል። በአርሶ አደሩ ማሳ ብቻ ያለው ቁጡ ቁጡ አይበቃም። ስለዚህ ብዙ የሚያመርት በጣም ሀይ ቫሉ ክሮፖችን የማምረት ከአርሶ አደሮቻችን ይጠበቃል። ዶክተር አራርሶ አክሎም ንግድና ገበያ ድንበር የላቸውም ያሉ ሲሆን የክልሉ የተቀናጀ የግብርና ኢንዱስትሪ ፓርክ ያለውን ተሞክሮ ለደቡብ ኢትዮጵያ ክልል አቻው በማጋራት የተሻለ ውጤት ለማስመዝገብ የድርሻቸውን እንደሚወጡ አረጋግጠዋል። እኛ አምስት ዓመት በስራው ላይ ቆይተናል። ከዚህ የተለያዩ ሞዴሎች አሉ። ሞዴሎቹ ከአርሶ አደሩ ምርት የምትቀበልበት በውል ነው። ይህንን ደግሞ እንደ ልምድ ሼር እናደርጋለን። ብቻም አሁን እነሱ ስለመጡ ሳይሆን ደቡብ ክልልና ሲዳማ አጀሰንት ነው። ሄዶ ድጋፍም ቴክኒካል ድጋፍም ኢንስቲቱሽናሊ በጣም የኛ ዌል ኦርጋናይዝድ ነው። የበላይ የዚህ ቦርዱ የበላይ ጠባቂ ወይም የተቋሙ የክልሉ ፕሬዚደንት ነው። ቀጥሎ ቦርድ አለ። ቀጥሎ ስቲሪንግ ኮሚቴ አለ። ቀጥሎ ደግሞ ቴክኒካል ኮሚቴ አለ። እነዚህ በጣም በተለያዩ በዩኒዶ በአፍሪካ ዴቨሎፕመንት ባንክ በኩል ሰፊ ትሬኒንግ የወሰዱ ናቸው። እኛ ደግሞ ይህን አስተባብረን ነው የምንመራውና ይህንን ልምድ ሄዶን መስጠት ስለሚቻል ለወንድም ያልሆነ ነገር ምን ያደርጋል? ስለዚህ ይህን ለዚህ እኛም ቃል እንገባለን። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የኢንተርፕራይዝና የስራ እድል ፈጥራ ቢሮ ኃላፊ እንዲሁም የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦርድ ሰብሳቢ ዶክተር አባዩ ታደሰ በጉብኝታቸው በርካታ ጉዳዮችን መመልከታቸውንና በጋራ ለመስራት የሚያስችል ነባራዊ ሁኔታ መኖሩን ማረጋገጣቸውን ገልጸዋል። ግብርና ላይ መጠጣ መስራት እንዳለብን የሚያሳይ ነገር ነው ያየነው። እንዴት አድርገን ነው አቮካዶን ቢያንስ ኦፍሲዝን ከማድረግ ከመሆን የምናወጣ የሚል ነገር ትልቅ ቤት ስራ ነው ለእኛ በተለይ በግብርና ላይ ለምንሰራው እንዲሁም ደግሞ ይሄ የምርት ብክነት ላይ በማሳ ላይ ከተመረተና ወደ ማጓጓዝ ሂደት ላይ በማቆየት ላይ ያለብን የሎጂስቲክ ኢሹ በጣም ሲሪስሊ ማየት የሚገባ ነው። በጣም ብዙ ፖተንሻል ፍላጎት እያለ ደግሞ የኛ የአቅርቦት ችግር እንዳለብን አይተናል። እና በሀገር ደረጃ እየፈጠርነውን ዲማንድ ጭምር መሙላት እንዳልቻለን ብዙ የቤት ስራ እንዳለብን እንደ አመራር ያየ ነው ነው የይርጋዓለም የተቀናጀ ግብርና ኢንዱስትሪ ፓርክ ዋና ስራ አስፈጻሚ አቶ ኃይሉ የተራ ከደቡብ ኢትዮጵያ ክልል ልዑካን ቡድን ጋር በጋራ መስራት የሚያስችል ውጤታማ ቆይታ ማድረጋቸውን ገልጸዋል። የልምድ ልውውጡ ማዕከል የሆነው አንዱ ከግብአት አሰባሰብ ከግብአት አቅርቦት የግብአት ሰንሰለት ስርዓቱ ምን ይመስላል የሚል ነው። እንደ ብዙም ደግሞ አደጃጀቱ ምን ይመስላል እዚህ ደረጃ ፓርኩ አሁን ላለው ውጤት መነሻ የሆኑ አደጃጀቶች ምን ይመስላል የሚለውን ለማየት ነው። ይህንን በደንብ አድርገን ሼር አድርገናል። እስካሁን የመጠንበት መንገድ ግብዓት ከአርሶ አደሩ ባለሀብቶቻችን የሚያገኙበት ስርዓት ያለው ተቋማዊ አሰራር ያለው የግነት ስርዓቱ ምን ይመስላል የሚለውን ነው ሼር ያደረግነው። የግብርና ኢንዱስትሪ ፓርኩ በእስካሁኑ ጉዞ ውጤታማ መሆኑን የጠቀሱት ዋና ስራ አስፈጻሚው በቀጣይ ይህንን የማጠናከር ስራው በትኩረት ይሰራበታል ብለዋል። ይህ ፓርክ የዛሬ ሶስት ዓመት በፊት አስራ አንድ አስራ አንድ ወር አስር ባለሀብቶች ብቻ ናቸው ተመዝግበው የነበሩት። ነገር ግን በአሁኑ ጊዜ በሁለት አመት ተኩል ውስጥ ወደ ሰላሳ ሁለት ፕሮጀክቶች ደርሰዋል። ይህ የሚያሳየው ምንድን ነው? ፓርኩ ገብቶ ለማልማት የተመቸ ቦታ እንደሆነ ከግባት አንጻር ከዋናው አስፋልት አጠገብ ኢንፍራስትራክቸር አንጻር የተመቸ ቦታ እንደሆነ አካባቢው ከሴኩሪቲ አንጻር ሰላማዊ አካባቢ መሆኑን የሚያሳይ ነው። በኤክስፖርቱ ብቻ እንግዲህ እስካሁን ድረስ ሰፊው ኤክስፖርት ያለው በአቮካዶ ዘይት ነው። አራት አመት ተኩል ውስጥ ወደ 196 ሚሊዮን የአሜሪካን ዶላር የሚጠጋ የአቮካዶ ዘይት ውጭ ሀገር ተሽጦ የውጭ ምንዛሪ የማስገኘት እድል አስገኝቷል ማለት ነው። ይሄ ትልቅ ፕሮግረስ ነው። በሌላ በኩል ደግሞ በማር በወተት የሀገር ውስጥ ገበያ የቀረበውን አንጻር ሲና ወደ 14 ሚሊዮን ኢምፖርት ሰብስቲትዩሽን ወይም ደግሞ የተክ ምርት ተመርቶ ገበያ ወጥተዋል ማለት ነው። ይሄ ተስፋ ሰጪ ነው።